አስማረ ጌቱ አላችሁ? አያበር ሰላም አላችሁ። ደህና ናችሁ? ለምና አንተ ይሄን ስራ ነው። ወደ ቤት እንግባ። ቆይ እና

እንዲሁ እኔን ሲያይ እኔን ሲያየት ደንገጥ አለና ተለዝ ወራል። እሷን እያባረርሁ እያባረርሁ ቤቷ መጣችው። እናቴቱ በመሀል ገባች። ይኸውልህ እንዳልሆነ ላረጋት ነበር። እናቴቱ በላይ እንትራለች፣ በቃ እኔን ግደለኝ አለች። እስኪ ቆይ ልረጋጋ፣ እናት ሁሉን ነገር እንዲሁ እስኪ ይሻላል፣ እናስማር ላውራ ዝም ብዬ መጣሁ። ይኸውልህ የሚሰራው ስራ አስማር ንገረው፣ ንገረው፣ እኔ አንተን ይሰማሃል

ቶማ ቶማ ይኸውልህ መሄጃ መቆሚያ አጣሁ። በቃ እኔ በቃ ደብረ እንዴት ሆኜልህ፣ እንዴት የፈልጊ አባት እየተባልኩ እንዴት ሆኜልህ። እንደውም ሀገር ምድሩ ሰምቶት ነው ድ አንብኮች ጨርሶት ጨርሶት አንተ እኮ አሁን እንግዲህ መጨረሻው በቃ እኔ ሁሉን ነገር እኔ

በገዛጁ በገዛጁ መቀበሪያውን እየቆፈረ ነው። በቃ እ ምን ሲል ምን ሲል አያት ደሞ ብሎ ብሎ ደሞ ስንቱ እንትን አልቀረው ብሎ በዚያ ሲያምስ ኑሮ ደሞ አሁን እዚህ መድኃኒዓለም ማፈሪያ የሆነ ሰው

ትት ነው? ምንድነው? ለምን ፈልጋ ነው? ለምንድነው የፈለግከ ነው? ፍላጎት ምንድ ነው? ለምንድነው የምታወራ? ሰላም ተ ደህንነትህ ስሰማ እንደተጠበቀ ነው። ላጣህ ነው ላጣህ ነው። አዋን እኔ አንተን አትቼ እንዴት ነው የምኖረ? አሁን ማን ነው ያለው

ሊደበድብኝ ታላ ሸሪያ ይቀጥላል። እንግዲህ እና እንዲያ ነው። ሽማግሌ ነው ይከበር ብዬ ነው እንጂ የበላይ የበታች አሁን እንዳላጣፍ፣ አንተን የሆነ ነገር አቶ በለው፣ አንተን የሆነ ነገር አረገ ማለት እኔ እሱን እስከ ቤተሰቡ ጋር

ፈጭጭጭጭ አረጋለሁ። ራሱን ሽማግሌ ነው ነው መካር ነው ነው ትልቅ ሰው ነው ብጄ ነው እንጂ። ደማላባ እንዴት አንተ ቀላል ነው? ሲኒሻው ልጅ ኮ የጀነራል ሽጉጥ አለው ለምልክ። ሽጉጥ አዎ፣ ሽጉጥ ረጅም አጭር አለ። ይወድ አብራራው የድሮ አለ ሽጉጥ። ረጅሙ ሽጉጥ ነው። ሽጉጥ ይተኩስ ይተኩስ፣ ነው እንትን ለእኔ ሊተኩስ ነውና ይተኩስ

አጣራልኝ። አካባቢ ምን አርጌ ነው አጣራው? ከዚህ በኋላ ተስኩ ጋር ቋጠረው። አጣርቼ እኮ ሊገድል ነው። ከእሱ ጋር ከእንግዲህ መመሻሸ ግማ እንትን አትልም። አቅሙ የለማ በቃ አለቀው። የፈለገውን ይዞ ትብጭርኩበት በእሱ የተነሳ ትንጋጠጣ ደና ታይሹበት ነበር። ደግሞ አሁን ተመልሶ ሲነሳ ምን ምን ማድረግ ነው የሚሻለ? የማይነካ ሰው ታወጋት ይሁን ትነግራት ይሁን፣ አብረው ነው የሚወጡ የሚገቡ፣ አብሮ አደግ ናቸው። እጅ ምንድን ነው ብላ መናገሩ አይቀርም። ለሱ ትጠይቃት ይሆን እንዲህ ያለውን ነገር እንዲህ ነው ብላ ትነግራት ብላ ትነግራት። ዝም ብዬሽ ነው ሞንት የሚገኝ ባል ወደተኝ ሚያለ ጠይቃል ነግራት ትሆንን፣ ማትደብቅ ትነግረኛለች ዘርፌ፣ ዘርፌ ነይ እስቴ አንቺ መቼም ከዚያ ታጊያ በለው ጋራ ጓደኛ ናችሁ አይደል? የነገረችሽ ያጓየችሽ ነገር እንዲያው ይኖርሆ የምን ነገር ነው? የለም መቼም ጓደኛ ሆናችሁ የምትደበቅሽ ነገር አይኖርም። እንዲያው የተፈጠረ አዲስ ነገር ታለ እንዲያው እንዲህ

በየመንገዱ ተሱ ጋራ ነው የምትቆም። ከብት ልብለቃ ብላ ተሱ ጋራ ነው ዝም ብላ ስትዋዘዝ የምትውል አንድ ሰው ሳያኳሻት አይቀርም ብሎ ይኸውልሽ መጡ። በዚህ የተነሳ

መቼም ጉልበቱን አጥፎ እንዳረጀ ሰው ያን አረቂ ይዞ ወሬ የማንቦልቦል ይወዳል። እዚህ አድሮ ነው የሚሉ፣ በመሸታ ቤት ሂጅ ልፈልገው ይመጣል። ዘንድሮ እንዲያለ አበሳ እንዲያል መከራ፣ የታባሽ ነው ብታች የናት ሽን እግር ጠብቀሽ ደግሞ መውጣት ነው። አንቺ ምን አለ ምን ምን ማድረግ ይሻለን? አንቺ ዱላ አቀለው አትበልሽልኝ። አንቺ አትበልሽልኝ። ዝም በይ። የአንቺ ትምህርት ትምርት። አንቺ ተምረሽ ልታሳልፊ እንደ እንደ ለመርሹ እዛ እንትልት ልጁ ጋር አይደል? ዝበይ። አንቺ ነው ማመጣኩ። አንቺ እንዲሁ ምን ማድረግ ይሻለን? ባንቺ የተነሳ መራመጃ መቆም ያልጣ፣ ቤተክርስቲያን መቆም ያልጣ። አቤት ቤዛ መተቋቋም ያልሁን ቤዛሬም ብቻ ዝበይ።